ሰላም ጤና ይስጥልን፣ ውድ የዩትዩብ ፕሮግራም ተከታዮቻችን። ይህ ወደ እናንተ የሚደርሰው የህገ መንግስትና ፌዴራሊዝም አስተምሮ ማዕከል የሀገር ውስጥና ባህር ማዶ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሳሙኤል መስክሮ ነኝ። በህብረ ብሔራዊ ፌዴራል ስርዓት የህገ መንግስት ግንኙነት ዙሪያ በቢሾፍቱ ከተማ ስልጠና ተሰጠ። የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ከሰላም ሚኒስትር ጋር በመተባበር በህብረ ብሔራዊ ፌዴራሊዝም ስርዓት እና የመንግስታት ግንኙነት ዙሪያ በብሸፍቱ ከተማ ስልጠናት ተሰጥቷል። በመድረኩ በፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲ አንድነት እና የህገ መንግስት አስተምሮ ቋሚ ኮሚቴ ጸሐፊ ወይዘሮ ባንቺ ይርጋ መለሰ፣ የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ መካከል ዋና ዳይሬክተር ዶክተር ሀይለ እየሱስ ታዬ፣ በሰላም ሚኒስቴር የፌዴራሊዝምና የመንግስታት ግንኙነት ስራ አስፈጻሚ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፌዴራል ጥናትና ምሁር ዶክተር ዘሪሁን ይመር የዩኒቨርሲቲ ምሁራን የክልል አመራሮች የክልል ሴቶች አደረጃጀት አመራሮችና በክልል ምክር ቤት የህገ መንግስት ተጠሪዎች ተገኝተዋል በእለቱ የመክፈቻ ንግግር ያደረጉት በፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምሮ ቋሚ ኮሚቴ ጸሐፊ የተከበሩ ወይዘሮ ባንቺ ይርጋ መለሰ የፌዴራል ስራ ባንድ ጀንበር ተገንብቶ የሚያልቅ መሆኑን ጠቁመው ስርዓቱ ሂደትን የሚጠይቅ ብቻ ሳይሆን በየደረጃው የቡድን ተሳትፎና ርብርብ የሚጠይቅ ነው ሲሉ ተናግረዋል። ሀገራችን የፌዴራል ስርዓት የምታራምድ የምትከተል ህብረ ብሔራዊ አንድነት ለማጎልበት በተለይም ደግሞ ህብረ ብሔራዊ ፌዴራሊዝም ጠንካራ መሰረት እንዲኖረው ከሚሰሩ ሀገራት ውስጥ አንዷ መሆኑን ገልጸው ህብረ ብሔራዊ ፌዴራሊዝም ስርዓት ለመገንባት የጀርባ አጥንት የሆነው የህገ መንግስት ስልጠና እና የመንግስት ግንኙነት እውቅና በመኖሩ የፌዴራል ስርዓትን መሰረት ለማስያዝ ዋናው መሳሪያው ደግሞ የመንግስት ግንኙነት ነው ብለዋል። የፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዳይሬክተር ዶክተር ኃይለ ዮስታዬ በበኩላቸው ሰላም የሚመጣው በአመለካከት ግንባታ ስለሆነ አመለካከት ላይ ብዙ ስራ ካልተሰራ ሰላም ጉዳይ አስቸጋሪ ነው ብለዋል ትልቁ የአመለካከት ስራ የሚሰራው ደግሞ የምንመራበት ስርዓትና ህገ መንግስት ዙሪያ ግልጽ የሆነ ግንዛቤ ከሌለን እና ህገ መንግስታዊ ካልተረጋገጠ ለውጥ ይመጣል ተብሎ አይታሰብም ሲሉ ዋና ዳይሬክተሩ ተናግረዋል በመድረኩ በህብረ ብሔራዊ ፌዴራል ስርዓት በኢትዮጵያ ተግዳሮቶችና የመፍትሄ ሀሳቦች በዶክተር ኃይለ የሱስ ታዬ እንዲሁም የመንግስታት ግንኙነት በህብረ ብሔራዊ ፌዴሬሽንና በኢትዮጵያ ተሞክሮ ዙሪያ ዶክተር ዘሪሁን ይመር ጽሁፍ አቅርበው በሰልጣኞች የቡድን ውይይት በሚያነሷቸው ጉዳዮች ላይ ምላሽና ማብራሪያ በመስጠት ስልጠናው ተጠናቋል። 19ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች አከባበር አፈጻጸም የሚገመግም መድረክ በአርባ ምንጭ ከተማ ተካሄደ። 19ኛው የብሔር ብሔረሰቦችና ህዝቦች በዓል አከባበር አፈጻጸም የሚገመግም መድረክ በአርባ 40 ምንጭ ተካሂዷል። መድረኩ 19ኛው የብሔር ብሔረሰቦችና ህዝቦች በዓል ወቅት የተገኙ ውጤቶችን በመለየት ለቀጣይ ዝግጅቶች ግብዓቶችን ለመውሰድ ና በበዓሉ አከባበር ወቅት የላቅ አፈጻጸም ለነበራቸው አካላት የእውቅና ምርሃ ግብር ለመስጠት አለማ ያደረገ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘው ተሻገር ገልጸዋል። በዚሁም መድረክ ለበዓሉ መሳካት የላቅ አስተዋጽኦ ላበረከቱ ክልሎች እና ከተማ አስተዳደሮች፣ ድርጅቶች ተቋማዊ እውቅት ተሰጥቷል። እውቅናና ምስጋና ከተሰጣቸው ክልሎችና ከተማ አስተዳደሮች መካከል በዓሉን በአዘጋጅነት ላደረገው ከፍተኛ አስተዋጽኦ የደቡብ ኢትዮጵያ ክልል ልዩ ተሸላሚ ሲሆን፣ ጨፌ ኦሮሚያ አንደኛ፣ አዲስ አበባ ከተማ አስተዳደር ምክር ቤት ሁለተኛ፣ ደቡብ ኢትዮጵያ ክልል ምክር ቤት ደቡብ ኢትዮጵያ ምክር ቤት ሶስተኛ ደረጃ ተሸላሚ ሆነዋል። ኦቪድ ግሩፕ፣ ሳፋሪኮም ኢትዮጵያ ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም ደግሞ እውቅና የተሰጣቸው ተቋማትና ድርጅቶች መሆናቸውን ከስፍራው ያገኘነው መረጃ ያመለክታል። የሕገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር የሆኑት ዶክተር ኃይለ ዩስታዬ እውቅና ተሰጡ። ለኢፌዴሪ የሕገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ዩስታዬ በ19ኛው የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን በዓል መሳካት የላቀ አስተዋጽኦ በማበረከታቸው የፌዴሬሽን ምክር ቤት እውቅና ሰጥቷቸዋል። እውቅና በተበረከተው በአርባ ምንጭ ከተማ በተካሄደው በ19ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል የእውቅናና ማጠቃለያ መድረክ ላይ ነው። ወደ ባህር ማዶ ዜናዎቻችን ተሸጋግረን ነው። በክስ ሂደት ውስጥ በኮሪያ ያሉ ፕሬዝዳንታዊ ጩዎች የህገ መንግስት ማሻሻያ ስትራቴጂዎችን ተከራከሩ። የፕሬዝዳንቱ የወቅቱን የአምስት ዓመት ነጠላ ጊዜ ስርዓት ለመቀየር የቀረበው ጥሪ ተፋፉሟል። የህዝብ ኃይል ፓርቲ በፓርቲ ደረጃ የሚቋቋም የህገ መንግስት ማሻሻያ ኮሚቴን በማንቀሳቀስ ህዝባዊ ውይይት ለማድረግ ተካሂዷል። ለቅድመ ምርጫ የሚዘጋጁ እጩ ፕሬዝዳንታዊ ጩዎችን ስልታቸውን ሲያሳዩ ተስተውለዋል። ገዢው ፓርቲ የህገ መንግስት ማሻሻያውን በንቃት የሚደግፍ ነው። በመጀመሪያ ፓርቲ ደረጃ የህገ መንግስት ማሻሻያ ልዩ ኮሚቴ እንዲቋቋም ወስኗል። እንደ ህገ መንግስታዊ ማህበርና አካዳሚ ያሉ የህገ መንግስት ማሻሻያዎችን አጽንዖት በሚሰጡ ቡድኖች የቀረቡ ፕሮፖዛሎችን ካዘጋጀ በኋላ የራሱን የማሻሻያ ሃሳብ ለማቅረብ አቅዷል። በቀጣይም ተቃዋሚ ፓርቲዎችን የዲሞክራሲ ፓርቲን ጨምሮ በማሻሻያው ሂደት ላይ እንዲሳተፉ ያሰባስባል ተብሎ ይጠበቃል። የባንግላዴሽ ህገ መንግስት ማሻሻያ ኮሚሽን ሰፊ ለውጦችን ላይ ይመክራል መሰረታዊ መብቶችን ምግብ፣ አልባሳትን፣ መጠለያ፣ ትምህርት፣ ኢንተርኔትና ድምፅን በመካተት የህገ መንግስት ማሻሻያ ኮሚሽን ብሔርተኝነትን፣ ሶሻሊዝምንና ሴኩራሊዝምን በበኩልነት ሰባዊ ክብር በማህበራዊ ፍትህና ብዙሀነትን በመተካት የመንግስት ፖሊሲ መሰረት መርሆችን እንዲሆኑ ሀሳብ አቅርቧል። 1972ቱ ህገ መንግስት የተወሰደው ብቸኛው መሰረታዊ መርህ ዲሞክራሲ ነው። ኮሚሽኑ ምርጫ የሚያካሄድ ጊዜያዊ መንግስት እንዲቋቋም፣ የሁለት ምክር ቤቶች ፓርላማ የፕሬዝዳንቱና የጠቅላይ ሚኒስተሩ የሁለት ጊዜ ገደብ የፓርላማ አባላት የእድሜ ገደብ ወደ 21 ከ25 ዝቅ እንዲል እና ህብረ ብሔራዊ ህገ መንግስት ምክር ቤት እንደ ምርጫ ኮሚሽን ያሉ የህገ መንግስት አካላትን ሹመት የሚቆጣጠር እንዲሁም በጊዜያዊ መንግስቱ ዋና አማካሪነት እንዲሾሙ ሀሳብ ቀርቦ ተብሏል። የናይጄሪያ ህገ መንግስት ገምጋሚ ኮሚቴ አዳዲስ ክልሎች እንዲፈጠሩ ሀሳብ አቀረቡ። የህዝብ ተወካዮች ምክር ቤት በህገ መንግስት ገምጋሚ ኮሚቴ በመላ ሀገሪቱ ተጨማሪ 31 ክልሎች እንዲፈጠሩ ሀሳብ ቀረበ። ይህ ሀሳብ በህገ ወጪውነት ተቀባይነት ካገኘ በመላ ናይጄሪያ ያሉትን ግዛቶች ቁጥር ወደ 67 እንደሚያሳድግ ተገልጿል። አዲስ ክልል የሚፈጠረው ሀሳብ ለብሔራዊ ምክር ቤት ተጨማሪ ክልል ለመፍጠር የቀረበው ጥያቄ ቢያንስ በሶስተኛው የሴኔት አባላት በተወካዮች ምክር ቤት የተደገፈ ጥያቄ በብሔራዊ ምክር ቤት ተቀባይነት ካገኘ ብቻ ነው ተብሏል። ውድ የዩቲዩብ ፕሮግራም ተከታዮቻችን የዕለቱ ዜናዎቻችን እነዚህ ነበሩ። ከዜናዎቹ ጋር እኔ ሳሙኤል መስክሮ አብሬያችሁ ነበርኩ። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እየጋበዝኩ ከወዲሁ ተሰናበትኩኝ። መልካም ቀን። ስሜ አዳና አስመላሽ እባላለሁ። በህገ መንግስትና ፌዴራሊዝም አስተምሮ ማዕከል የጥናትና ምርምር ባለሙያ ነኝ እና ዛሬ ይዤላችሁ የቀረብኩት የኢፌድሪ ህገ መንግስት ከቡድንና የግለሰብ መብቶች ጥበቃ ለቡድንና የግለሰብ መብቶችን ጥበቃ የሚያደርገው ለየትኛው ነው የሚለውን ወይም ደግሞ ጥበቃው ለማን ነው የሚለውን። እንደሚታወቀው አገራችን የፌዴራል ስርዓትን መከተል የጀመረችው የኢፌድሪ ህገ መንግስት ህዳር 29 1987 ዓ ም ከጸና በኋላ እና እንዲሁም ከነሐሴ 15 1987 ወደ ተግባር መግባቱ ከተደነገገ ጀምሮ ወይም ስራ ላይ መዋሉን ተከትሎ ነው እና ይህን ለማቋቋም በወጣው አዋጅ መሰረት ኢትዮጵያ የፌዴራላዊ ስርዓትን መከተል ከጀመረ ጀምሮ ሕገ መንግስቱ የተለያዩ መብቶችን ደንግጎ ይገኛል። እነዚህ መብቶችንም በሁለት ከፍለን እናያቸዋለን ማለት ነው። አንደኛው የግለሰብ መብቶች የሚባሉትን ነው። ሁለተኛ የቡድን መብቶችን የሚባል ነው። ስለዚህ ሕገ መንግስቱ እስካሁን ድረስ ከሰላሳ ዓመት በላይ ተግባራዊ የሆነ ቆይተዋል። ይህ ተግባራዊ የሆነ ያለውም ሁለቱንም መብቶች እኩል ጥብቅና በመስጠት ነው። እንደሚታወቀው አንዳንድ በዚህ ጉዳይ የሚከራከሩ አሉ። ከግለሰብ መብት ይልቅ ለቡድን መብት የቆመ ነው ብለው የሚከራከሩ አሉ። ሆኖም ግን ለሁለቱም እኩል መብት የሚሰጥና አንዱ ከአንዱ የማይነጣጠል የቡድን መብት እንኳ ከበረ ከተባለ የግለሰቦችም የቡድን ስብስብም የግለሰቦች ስብስብ እስከሆነ ድረስ እዛው እያለ ጥቅሞችን እንደሚያከብር እንዲሁም እዛው እያለ የግለሰብ መብቶች እና የቡድን መብቶችን በማክበሩ የዓለም አቀፍ ድንጋጌዎችን እያካተተ መሄድ ላይም ታሳቢ አድርጎ የአገሪቷን የሕግ አካል አድርጎ የሚሄድ አቅጣጫን በድንጋጌዎቹ ያካተተ በመሆኑ ይህም ተራማጅ የሚያስብለው ሁኔታን ያጎናጸፈ ነው ማለት ነው። ተራማጅ ሕገ መንግስትን የሚያስብል ብለን ልንገልጽ በምንችል ነው። አንድ ተራማጅ የሚያስብለው የዓለም አቀፍ የሰብአዊ መብት ድንጋጌዎችንም ከማካተት አኳያ እንዲሁም ዓለም አቀፍ የፖለቲካ የሰብአዊ መብቶች አጠቃላይ አካቶ የሚገኝ በመሆኑ ከዚህ አኳያ ምን ብለን እንጥረዋለን? ተራማጅ ብለን እንጥረዋለን ማለት ነው። ስለዚህ የቡድንን የግለሰብን መብቶችን የሚያስጠብቅ ነው ብለን የምንወስድ ሲሆን የግለሰብን መብቶች የሚባሉት በምን መልክ ነው የሚጠቀሱት? ብለን ለማየት ያክል እንደሚከተለው ለመግለጽ እንሞክራለን። የኢፌዴሪ ሕገ መንግስት መሰረታዊ መብቶችና ነጻነቶች እንዴት ይመለከታቸዋል? በሚል ንዑስ ርዕስ የግለሰብ መብቶች፣ የግለሰብ መብቶች ማለት እንግዲህ የሰብአዊ መብቶችን በተመለከተ የደነገገ እንደሆነ ከላይ ገልጽናል። ድንጋጌዎቹ ከአንቀጽ በአንቀጽ አስር ንዑስ አንቀጽ አንድ ላይ እንዲህ ይላል ሰብአዊ መብቶችና ነጻነቶች ከሰው ልጅ ተፈጥሮ የሚመነጩ በመሆናቸው የማይጣሱ የማይገፈፉ ናቸው። እንዲሁም በንዑስ አንቀጽ ሁለት በዚህ አንቀጽ ማለት በአንቀጽ አስር ንዑስ አንቀጽ ሁለትም የዜጎችና የህዝቦች ሰብአዊና ዲሞክራሲያዊ መብቶች ይከበራሉ የሚል ድንጋጌ እናገኛለን ማለት ነው። የቡድን ወይም የወል መብቶች ማለት ደግሞ የመንግስት በጎ ጣልቃ ገብነትን የሚያበረታቱ እና ድጋፍን የሚጠይቁ በመሆናቸው አዎንታዊ መብቶች ብለን እንጠራቸዋለን ወይም ፖዘቲቭ ራይት የሚሏቸው ናቸው በመባል የሚታወቁ የሁለተኛ ደረጃ ሰብአዊ መብቶች ወይም የሁለተኛ ትውልድ መብቶችም እየተባሉ ይታወቃሉ። እነኝህ የቡድን መብቶች እንግዲህ እላይ ለማብራራት እንደሞከር ነው ኢፌድሪ ሕገ መንግስት የግለሰብ መብቶች በተመለከተ ምን ይላል ብለን እንደጀመር ነው የፌድሪ ሕገ መንግስት ካሉ ድንጋጌዎች መቶ ስድስት አንቀጾች አንድ ሶስተኛው የግለሰብ መብቶችን የደነገገ ነው። አንድ ሶስተኛው ይህ ማለት በአብዛኛው የግለሰብ መብቶችን ጥብቅና የቆመ ነው የሚለውን ለማብራራት ያክል ነው ማለት ነው። ከዚህ በተጨማሪ ለግለሰብ መብቶች ካለው ጥብቅና የተነሳ የህገ መንግስቱ ምዕራፍ 3 መሰረታዊ መብቶች እና ነፃነቶች ብሎ ከአንቀጽ 13 እስከ 44 ድረስ በስፋት ከመድንገጉ ባለፈ በህገ መንግስቱ ማሻሻያ ሐሳብን የማመንጨት አንቀጽ 104ን እና በምዕራፍ 3 የተዘረዘሩትን መሰረታዊ መብቶችን እና ነፃነቶችን ሊሻሻሉ የሚችሉት በአንቀጽ 105 ማለትም 105 ንዑስ አንቀጽ አንድ ላይ በተደነገገው መሰረት በሚከተለው አግባብ ብቻ ነው ብሎ ያስቀምጠዋል። ያም ማለት ሁሉም የክልል ምክር ቤት የቀረበውን ማሻሻያ በድምፅ ብልጫ ሲያጸድቁት፣ እንዲሁም የፌዴራሉ መንግስት የህዝብ ተወካዮች ምክር ቤት ሁለት ሶስተኛ የድምፅ በሁለት የቀረበውን ማሻሻያ ሲያጸድቁ የፌዴሬሽን ምክር ቤት ሁለት ሶስተኛ የድምፅ የቀረበ ማሻሻያ ሲያጸርቀው ለየብቻው በተናጠል ማለት ነው። እናም ሌሎች የህገ መንግስቱ ድንጋጌ አንቀጾች የሚሻሻለት ደግሞ ቀላል በሆነ ድምፅ ማለትም በአንቀጽ 105 ንዑስ አንቀጽ ሁለት በሚከተለው አግባብ ነው ብሎ ያስቀምጠዋል። ያ ማለት የፌዴራል መንግስት የህዝብ ተወካዮች የፌዴሬሽን ምክር ቤት በጋራ ስብሰባ ሁለት ሶስተኛ ድምፅ የቀረበውን ማሻሻ ሲያጸድቁት እንዲሁም ከፌዴሬሽኑ አባል ምክር ቤቶች ውስጥ ሁለት ሶስተኛ የክልል ምክር ቤቶች በድምፅ ብልጫ የቀረበውን ማሻሻ ሲያጸድቁ ነው ብሎ ደንግጎት እናገኘዋለን። ይህ የሆነበት ምክንያት ምንድን ነው? በምዕራፍ ሁለት ሰብአዊና መሰረታዊ ነፃነቶች ብሎ በደነገጉትና እንዲሁም አንቀጽ መቶ አራትን የተለየ ወይም ስፔሻል ኳሊፋይድ ማጆሪቲ የጠየቀበት ምክንያት ምንድ ነው? መብቶች የግለሰብ መብቶች የተለየ ጥብቅና ሕገ መንግስቱ እንዳስቀመጠ የማይጣሱ ሲፈልግ አንዱ እንደፈለገ አንስቶ ዛሬ የመናገርን የመኖር መብትህን ሊያሳጣ የሚችል ኃይል ቢመጣ እሱን መገደብ በሚችል መደንገጉን የሚያሳይ ነው። ሌሎቹ ግን ከአንቀጽ 104 እና እንዲሁም ከአንቀጽ 13 እስከ 29 እስከ 44 ውጭ ያሉት ቀለል ባለ አብላጫ የሚታዩ እና ሊሻሻሉ የሚችሉ መሆናቸውን መደንገቡ ለግለሰብ መብቶች ምን ያህል ጥብቅና የቆመ ሕገ መንግስት መሆኑ መረዳት ያስችለናል የሚል ሀሳብ ነው ያለን። ይህ የሆነበት ምክንያት ደግሞ የዜጎች መሰረታዊ መብትና ነፃነቶች በማናቸውም የመንግስት አካላት ወይም የሕግ አውጪ የሕግ፣ ተርጓሚ እና ሕግ አስፈጻሚ እንዳይጣሱ ከለላ ለመስጠት ነው። ከሕገ መንግስቱ ድንጋጌ ለመገንዘብ እንደሚቻለው የበለጠ ትኩረት የሰጠው ለመሰረታዊ መብቶችና ነፃነቶች ወይም የግለሰብ መብቶችን ከፍተኛ ትኩረት መስጠቱን ነው። ስለዚህ መብቶች የቡድን መብቶች ስንወስድ ለቡድን መብቶችም ጥብቅና ሰጥተዋል ህገ መንግስቱ። ይሁን እንጂ ለቡድን መብቶች ጥብቅና መስጠቱ ለግለሰቦች መብትን ያሳጣል ብሎ መፈረጅ ተገቢነት ያለው አይደለም። እናም እዚህ አንዳንድ በሂደት በጥናትም ሆነ በክርክር መድረኮችን እየፈጠሩ ግንዛቤ መፍጠሩና መወያየቱ ተገቢ ይመስለኛል። ቀሪዎቹ እንግዲህ ለዚህ ማጠናከሪያ ተጨማሪ ማሳያ የሚሆነን የህገ መንግስት ሌላኛው ድንጋጌ ደግሞ የህገ መንግስት ምርቦ ብሎ ካስቀመጣቸው አምስት የህገ መንግስት ምርቦች አንዱ የህገ መንግስት ምርቦ ብሎ ህገ መንግስቱ ላይ ካስቀመጣቸው አንዱ በደንብ በግልጽ የተቀመጠው ገላጭና ምስክር የሚሆነ በህገ መንግስቱ አንቀጽ አስር ቅድም እንደገለጹት ከአንድ እስከ ሁለት ላይ የሰብአዊና ዲሞክራሲያዊ መብቶች በተመለከተ እነኚህ ድንጋጌ የተከበሩ ናቸው ብሎ ማስቀመጡ መርሆ ናቸው። ይሄ አንዱ መርሆ ነው። ከአምስቱ የሕገ መንግስቱ ፒላር ወይም አንድ ተብሎ ከተቀመጡት መስፈርቶች መርሆች አንዱ ሰብአዊ መብትና ዲሞክራሲያዊ መብቶች እንደሆኑ ያስቀምጠዋል ማለት ነው። እናም እላይ ከተገለጹ በተመሳሳይ በምዕራፍ 3 አንቀጽ 13 አንድ እስከ ሁለት መሰረታዊ መብቶችና ነፃነቶች ተፈፃሚነትና አተረጓጎም ድንጋጌን አስመልክቶ ከዘርዝራቸው ወሳኝ ነጥቦች ስንመለከት የሚከተለውን መገንዘብ እንችላለን። አንቀጽ 13 ንዑስ 1 እንዲህ ይላል ማንዳቸውም ደረጃ የሚገኙ የፌዴራል መንግስትና የፌዴራል መንግስትና የክልል የህግ አውጪ የህግ አስፈፃሚና የዳኝነት አካላት በምዕራፍ ሶስት የተካተቱን ድንጋጌዎች የማክበርና የማስከበር ግዴታ አለባቸው እንዲሁም በአንቀጽ 13 ንዑስ አንቀጽ እንዲህ በማለትም ያክላል። በምዕራፍ ሶስት የተዘረዘሩት መሰረታዊ መብቶች እና ነፃነቶች ድንጋጌዎች የኢትዮጵያ ከተቀበለቻቸው ዓለም አቀፍ ሰብአዊ መብቶች ህግጋት፣ ዓለም አቀፍ ሰብአዊ መብቶች ስምነቶች፣ ዓለም አቀፍ ሰነዶች መርሆች ጋር በማጣጣም መንገድም ይተረጎማሉ ይላል። ይህ ድንጋጌ ደግሞ ተራማጅ ህገ መንግስት ካላቸው ሀገራት አንድ መሆናችን እንዲያሳይ ቅድም እንደገለጽኩት ያደርገዋል ማለት ነው። ለዚህም የፌዴሪ ህገ መንግስትን የግለሰብ መብትና ነፃነቶችን የማካተት የሚያካተት በመሆኑ ተራማጅ ህገ መንግስት ብለን እንደምናገልጸው ቀደም ብለን አብራርተናል ማለት ነው። ስለሆነም የፌዴሪ ህገ መንግስት በ1948 ኢኤአ የተደነገጉትን እንደ ዓለም አቀፋዊ የሲቪል ሰርቪስ፣ የሲቪል እና የፖለቲካ መብቶች ማለት አይሲሲፒአር እና የዓለም አቀፍ ሰብአዊ መብቶች ስምምነቶች የዓለም አቀፍ ሰነዶች መሮጭ ወይም ዩዲችአር የሚባሉትን መብቶች ነፃነቶችን፣ ነፃነት መብቶች የሚባሉ ድንጋጌዎች በስፋት ያቀፈ እና ያካተተ መሆኑ በየጊዜው የሚወጡ ጠቃሚ የግለሰብ መብትን ነፃነቶችን ድንጋጌዎች በሀገሪቷ ህጎች እንዲካተቱ መፍቀዱ ተራማጅነቱ የሚያሳዩ ናቸው የሚለውን ያጠናክረዋል። ስለዚህ እንደ አይሲፒአር እና የሁለቱ ሰነዶች እንደ አንዳንድ ምሁራን እንደነ ካቫስካ የሚባሉ የቀድሞ የፈረንሳዊ ጋዜጠኛና የሰብአዊ የሰብአዊ መብት ክፍል ዳይሬክቶሬት ሆኖ ያገለገለ በዩኔስኮ የሰብአዊ መብት ክፍል ተከራካሪም ጥብቅና የነበረው ነው። ይሄ ምሁር ድንጋጌ መሰረት መብቶችና ነፃነቶች በሶስት ብሎ ይከፍላቸዋል። እነሱም አንደኛ ትውልድ፣ ሁለተኛ ትውልድ፣ ሶስተኛ ትውልድ ሰብአዊ መብት ብሎ ይከፍላቸዋል። አንደኛ ትውልድ ሰብአዊ መብት ምን ማለት ነው? ሁለተኛ ትውልድ ሰብአዊ መብትስ ምን ማለት ነው? ሶስተኛ ትውልድ ሰብአዊ መብትስ ምን ማለት ነው? የሚለውን ቀጥለን እናያለን። አንደኛ ትውልድ ሰብአዊ መብቶች የሚባሉት የሲቪል እና ፖለቲካል መብቶች የሚያጠቃልል ሲሆን የመንግስት ጣልቃ ገብነትን የማያበረታታ በአጠቃላይ ሰብአዊ መብቶች የግለሰብ መብቶች የመንግስት ጣልቃ ገብነትን የማያበረታቱ በመሆናቸው ነገቲቭ ወይም አሉታዊ መብቶች ተብለው የሚጠሩ ቢሆንም በተለይ ደግሞ አንደኛ ትውልድ መብቶች የመንግስት ጣልቃ ገብነትን የማያበረታቱ ናቸው። ስለዚህም አሉታዊ መብቶች ተብለው የሚጠበሩበት ሁኔታም አለ። ጣልቃ መግባት የለበትም የሚባሉ መብቶችን ያጠቃለለ በመሆናቸው ነገቲቭ ወይም አሉታዊ መብቶች ተብለው ይጠራሉ። እንደ ዓለም አቀፋዊ የሰብአዊ መብቶች ድንጋጌ ዩዴቻር ከአንቀጽ አንድ እስከ 21 አንደኛ ትውልድ ሰብአዊ መብቶች ተብለው የሚጠቃለሉትን የሚከተሉት ናቸው። በሀገራችንም በኢትዮጵያ የኢፌዴሪ ህገመንግስት ምዕራፍ 3 ያሉትን በሙሉ ማለት ነው። ከዩዲኤችአር ዓለም አቀፋዊ የሰብአዊ መብቶች ድንጋጌ ጋር ከአንቀጽ 2 እስከ 21 ያሉትን እና በሀገራችን በምዕራፍ 3 ያሉትን ከአንቀጽ 13 እስከ 44 ያሉት በግልጽ አስፍሯቸው ይገኛል። ምዕራፍ በዚህ ምዕራፍ መሰረታዊ መብቶችና ነፃነቶች፣ አንቀጽ 13 የተፈጻሚነትና አተረጓጎም ድንጋጌ ንዑስ አንቀጽ አንድ እንዲህ ይላል፦ ማንኛውም ደረጃ የሚገኙ የፌዴራል መንግስትና የክልል ህግ አውጭን ህግ አስፈጻሚና ዳኝነት ክልሎች በምዕራፍ 3 የተካተቱት ድንጋጌዎች የማስከበር ኃላፊነት ዲታ እንዳላቸው ቅድም እንደገለጽኩት ግድ ይላል ማለት ነው። በተመሳሳይ በዚህ አንቀጽ ንዑስ ቀደም ብሎ የተዘረዘሩትን እንደሚያስቀምጥ ማየት ይቻላል ማለት ነው። በዚህ ጉዳይ ሰብአዊ የማይጣስ፣ የማይደፈር የግለ ሰዎች ነፃነት የተባሉት ቅድም ከዘርና ከአድሎ ነፃነት ነፃ መሆን፣ ከሃይማኖት ከእምነት የአመለካከት ነፃነት፣ እንዲሁም ከዚህ በተጨማሪ የአመለካከትና የሀሳብ ነፃ የመያዝ መግለጽ መብት፣ ከባርነትና ካስገድዶ መስራት ነፃ መሆን፣ ህጋዊ ካልሆነ መንግስታዊ እስርና የጉልበት ስራ መጠበቅ፣ ስብናንን ከሚያዋርድና ሰብአዊ ክብርን ከኢሰብአዊ አያያዝና ቅጣት ነፃ መሆን፣ በተፈቀደ ከመታሰር ነፃ መሆን እና በህይወት የመኖር መብት እና አስገድዶ ከመሰደድ ነፃ መሆን፣ ፍትሐዊ ችሎት ለታሰሩ እና እንዲሁም የመምረጥ መብትን የመሰብሰብ እና የማህበር የመመስረት መብት እና እንዲሁም መረጃን የማግኘት መብት፣ በህይወት የመኖር መብት፣ የነፃነት መብት፣ የተያዙ ሰዎችን መብት፣ የተከሰሱ ሰዎችን መብት፣ የክብርና የመልካም ስምን መብት የግል ህይወትን የማክበርና የመጠበቅ መብት፣ የአካል ደህንነት መብት፣ በጥበቃ ስር ያሉና በፍርድ የታሰሩ ሰዎች መብት፣ ኢሰብ ሰብአዊ አያያዝን ስለመከልከሉ፣ የወንጀል ህግ ወደ ኋላ ተመልሶ የማይሰራ ስለመሆኑ ወዘተ የሚሉ እነኚህ በህገ መንግስቱ በስፋት የሚገኙ ናቸው። እነኚህም ቅድም እንደገለጽኩት ከአንቀጽ 13 እስከ አንቀጽ 44 በስፋት በህገ መንግስታችን መንግስታችን ተዘርዝሮ ይገኛሉ ማለት ነው እነኚህ አንደኛ ደረጃ ሰብአዊ መብቶች ተብለው የሚገል የሚቀመጡ ናቸው። በተጨማሪም እዚህ ውስጥ የሃይማኖት ነፃነት፣ የእምነት አመለካከት ነፃነት፣ የስብእና በስብእና ላይ ስለሚፈጸሙ ወንጀሎች የሚሉ ድንጋጌዎችን ያጠቃለለ ነው። እንደ ዓለም እንደ ዩዲኤች አርም ጭምር እያየን ስለሆነ ማለት ነው። በህገ መንግስታችንም እንደተቀመጠው ቅድም በገለጽ ነው አገባ ሁለተኛ ትውልድ መብቶች ወይም የቡድን መብቶች ብለን የምንጠቅሳቸው በእኛ እንደ ሀገራችን ተጨባጭ የኢኮኖሚ ማህበራዊና የባህላዊ መብቶችን እየተባሉ ይጠራሉ። በዩዲኤችአር የመንግስት የበጎ ጣልቃ ገብነትን የሚያበረታቱ ናቸው ነ በተነጻጻሪ ከላይኛው ጋር ከግለሰብ መብቶች ጋር ከሚለው ጋር ሲነጻጸሩ ሁለተኛ ትውልድ መብት ላይ ምን ያመጣሉ? የመንግስት ጣልቃ ገብነት። ምክንያቱም ኢኮኖሚ ማህበራዊ እና ባህላዊ ነገሮችን ላይ መንግስት ኢኮኖሚ ላይ ህዝብ ህብረተሰቡ ልማት ይፈልጋል። በልማቱ መንግስት እንዲሰራ ይፈለጋል። ስለዚህ መንግስት ጣልቃ እጁ ያስገባል። ማህበራዊም ቢሆን የዜጎች ሰላምና ደህንነት መጠበቅ ስላለባቸው በእነኝም በባህልም ባህላቸው ማንነታቸው እንዲከበርላቸው ይፈልጋሉ እንደ ቡድን። ስለዚህ እነኚህ የቡድን መብቶች ወይ ደግሞ የሁለተኛ ትውልድ መብቶች ተብለው ይጠራሉ በሌላ አጠራር አዎንታዊ መብቶች ወይም ፖዚቲቭ ራይት በመባል ይታወቃሉ። የሁለተኛ ደረጃ ሰብአዊ መብቶች ወይም ሁለተኛ ትውልድ መብት እየተባሉም የሚታወቁ ናቸው ማለት ነው። ስለዚህ ይሄኛው ደግሞ በተለይ ከ19ኛው ክፍለ ዘመን ከአውሮፓዊቷ ፈረንሳይ ሀገር ከነበረው የፈረንሳይ ማህበራዊ አብዮት ሶሻሊስት ሙቭመንት ወይም ሶሻሊስት ንቅናቄ ብለን ከምንጠራው የማህበራዊ ንቅናቄ አብዮት የመጣ ነው እና ከዚህም በኋላ ላይ ወደ የደህንነት እንቅስቃሴዎች ወይም ዌልፌር ሙቭመንት እየተባሉ የመጡበት ሁኔታ አለ እና አቤታዊ ማታገያ ሪቮሉሽናሪ ስትራግልት ሆነው በአለም አቀፍ በነ ሩሲያም በተለይ በነ ቦልሸቪክስ በ1917 የአቤቱ መታገያ ሆነው ያገለገሉ መሰረታዊ መብቶች ናቸው ተብሎ የሚወሰዱ ናቸው። እነኝህ ሁለተኛ ትውልድ መብቶችና የኢኮኖሚ ማህበራዊ እና የባህላዊ መብቶች በኢፌዴሪ ሕገ መንግስት ምዕራፍ ሦስት ክፍል ሁለት የዲሞክራሲያዊ መብቶች ተብሎ የሚታወቁ መሰረታዊ መብቶችም የሚከተሉ እንደሆነ መግለጽ ይቻላል። የሰራተኛ መብት ለምሳሌ በአገራችን ሕገ መንግስት በአንቀጽ 42 ይገኛል። የሰራተኛ መብት በዓለም አቀፋዊ ኢዲችአርም እንዲሁ ይገኛል ማለት ነው። የአካል ደህንነት መብት ይገኛል። የሰራተኞች መብት የዓመታዊ እረፍት ክፍያን በተመለከተ ይገኛል። በዓለምም እንደዚሁ ነው። በሀገራችንም እንዲሁ የኩል መማር የሰራተኞች መብት በሚለው ላይ አሁን አንቀጽ 42 ላይ እናገኘዋለን ማለት ነው። እኩል የመማር የመስራት እድል መብት፣ በቂ መሰረታዊ አገልግሎት የማግኘት መብት እንዲሁም የልማት መብት በአጠቃላይ በቋንቋ የመናገር የማደግ ይሄ ከባህል ጋር ታሪኩን እንዲሁም ባህሉንና ቅርሱን የመንከባከብ እና የመጠበቅ መብቶች እነኚህ የቡድን መብቶች ናቸው። እዛው እያሉ ሁለተኛ ትውልድ መብቶች ተብሎ ይጠራሉ ማለት ነው። እናም የፌዴ ሕገ መንግስት መብቶችንና የቡድን መብቶችን ተግባራዊ ከማድረግ አንጻር እያጋጠሙ ያሉት ተግዳሮቶች ምንድን ናቸው የሚለውን እዛው እያለ ሶስተኛው ትውልድ ምንድን ነው የሚለው ማየት ይቻላል። አብዛኛው የመልማት አብሮ የመልማት አብሮ የመተሳሰር የኢንፎርሜሽን ዘመን ላይ ለምሳሌ አሁን ያለንበት የቴክኖሎጂ ዘመን የአይሲቲን አብሮ መጠቀም የኢንተርኔት ብሮድባንድ ምናምን አሁን ነኝ አለም አቀፍ ስለ ይሄ ግሎባል ዋርሚንግ ስለ ግሎባል ዋርሚንግ አብሮ መጨነቅ ግሎባል ዋርሚንግን አብሮ ለመፍታት የሚደረጉ ስለ አካባቢ ብክለት ስለተፈጥሮ ብክለት እነኚህ አብሮ አለም አቀፋዊ የሚያደርጉት ትስስሮች እነኚህ አይነት መብቶች አለም አቀፋዊ መብቶች ወይም ሶስተኛ ትውልድ መብቶች ተብለው የሚጠሩ ናቸው። ነው የሚጠይቀው ይሄ ኢንተርናሽናል ሶሊዳሪቲ ይሉታል በፖለቲካል ሳይንስ ወይም ኢንተርናሽናል ሪሌሽን የዓለም አቀፍ ግንኙነት ይሄ ሶሊዳሪቲ የትብብር አብሮ የመልማት የሚባሉ እነኚህ ሂደቶችን የሚጠይቁ በሙሉ ሶስተኛ ትውልድ መብቶች ተብለው ይታወቃሉ። ዓለም አቀፍ ትስስር፣ ዝምድና፣ መተባበርና መተሳሰርን የሚጠይቁ መብቶች ሶስተኛ ትውልድ መብቶች ተብለው የሚጠበቁ ናቸው። በአጠቃላይ ስናይ መብቶች እንደ ግለሰብና እንደ ቡድን ስናይ በኢፌዴሪ ህገ መንግስት የተቀመጡት መብቶችን ተግባራዊ ከማድረግ አንጻር ምንድን ነው እያጋጠሙ ያሉ ችግሮች ታዲያ የሚለውን ለማየት እንሞክራለን። ስለሆነም አንዳንድ አሁን ላይ አልፎ አልፎ እየታዩ ያሉ ችግሮች ወይም ግጭቶች እንበላቸው እነኚህ ጭምር መነሻቸው የሚመጣው ለህገ መንግስትና ለህግ የበላይነት ተገዥ የሆኑ መንግስታት ያለ መፈጠር፣ ተጠያቂነት አለመኖር፣ የዲሞክራሲ ተቋማት አለመኖር፣ የዲሞክራሲ ባህላችን ደካማ መሆንና የመደማመጥ የመቻቻል የአብሮነት ሴቶቻችን የመሸርሸር ሁኔታዎችን መፈጠር ህገ መንግስቱ ትርጉም ያለው እንዳይሆን አድርገውታል ብሎ መውሰድ ይቻላል ማለት ነው። ለዚህም ለዚኛው ማጠቃላይ ሀሳብ እንግዲህ የሚያደርጋ የተለያዩ ገለልተኛ አካላት በየጊዜው የሚያወጧቸው ሪፖርቶች እና መግለጫዎችም አፈጻጽሞችም ችግሮችም የወለዷቸው መሆናቸው መመስከር የሚመሰክሩት እና የሚያረጋግጡት ጉዳይ ነው። እናም ለዛሬ ይህን ይመስላል። ለተከታተላችን አመሰግናለሁ።